ትንሽ ልጅም ዳለቻን ነው ዳለችት ነው ትንሽ ነው። ለዛ ስለዚህ ትስስ ኦሮሞ እናንተ እዚህ ቁጭ በሉ እና ጆከር አለምን ይገዛል በሉ። የአማራን ወንድ ልክ በተሳዳቢ ወንድ ልክ ማድረግ ሰው አዋራጭ፣ እናትን አዋራጭ፣ የአራጂም ዳለቻ እናትን አዋራጭ፣ ህፃናትን ተሳዳቢ አድርጋችሁ አማራን ወንድ እዚህ ኢንተርኔት ላይ በነጉች ምላስ እንዲዋረድ አድርጉት። አማራ ልጆች ጆከርን እንወዳለን ስትሉ ስድብን እንወዳለን። ጆከር ምንድን ነው ጥቅሙ? አማራን አማራን እያስከበር በቲክቶክ ግን በመጫወት አማራኔ ኦሮሞን በቲክቶክ ኮይን ጌም በመጫወት አማራን እያስከበረ ነው። ተደብቆ በመሳደብ አማራን እያስከበረ ነው። ወንድ ወንድ ተደብቆ ሴትን ፈርቶ ተደብቆ ሴትን የሚሳደብን ወንድ አንግሰሽ ጭራሽ አለምን ይቀይራል አላልሽ። ስለዚህ ጆከር ፋኖ ነው ካላችሁ፣ ፋኖ ጆከር ፋኖን ይፈራል እንጂ እኛ አማፋኖ ማለት አማራ እናቶችን በማሰደብ ገንዘብ ሜክ የሚያደርግ ማለት ነው። ጆከር አማራ እናት ስትሰደብ የገቢ ምንጩ ደስ ይላል፣ ገንዘብ ይስላል። ጆካ ፋኗችን ነን፣ እናቀብረዋለን፣ እኔም አቀብረዋለሁ። ይሄ እኮ ትልቅ ኦፖርቹኒቲ ነው። አማራ እናትን በማሰደብ እናትን ተዋርዳ ስትሰደብ ገንዘብ ማግኘት ኦፖርቹኒቲ ነው። ካቻይ እንጂ በጣም ውድግ ያንተ እናት ስትሰድብ ገንዘብ ይሰራ። ባለፈውም በሳራ ባል ምክንያት ጆከር ሌላኛውን የሀዲያ የመላው የጎጃምን እናቶች ነው የሰደቡ። መላው የጎጃም እናቶች በሳራ ግዢ ባለዘው ወንድነት ነው ባለው ምንሽሩን ይዞ የገባ ባል ማለት ነው። ይዞ ለገባ ባል የጎጃም እናት፣ የእኔ እናት፣ የአማራ እናት መሰደብ የገንዘብ ምንጭ እንዴት ሊሆን ይችላል? እኛ ጎጃሞች መሽጠላውትን ነ ጆከርን ጠላዋለሁ። ወጣኝ እኮ ግን እነ ራስን ለምንድን ነው ገንዘብ አይሰሩት? እነ ራስ ገንዘብ አይሰሩ ገንዘብ አይሰሩ። ተሳዳቢ ናቸው በጣም ትክክል ናቸው ነው ትክክል አይደለም ግን እናትን አማራን እናት አሰድበው ገንዘብ አይሰራም። ራስ ገንዘብ አይሰራም። ከራስ ላስጥልሽ ብሎ ከስንቱ ገንዘብ እንደወሰደ ግን ታውቃለ። ጆከር ከነ ራስ ከነ ካቻ ላስጥልሽ ብሎ እንዳይሰዱች ልከላከልልሽ እያለ ከስንቱ ነው በቆይም በምን እየተቀበለ ያለ ለምን ራስ ለምን ገንዘብ ሲሰራ ይቸው አላውቅም። እንደገባ ይታገላለ አማራ አረዳዱ ትክክል ነው አይደለም። ግን ገንዘብ ሜት አያደርግም። አማራ እናቱን አሰድቦ ገንዘብ አይሰራም። ራስ የአማራ እናት መሰደብ ለጆከር የገንዘብ ምንጭ፣ ወደድክም ጠላህም እመሪ አማራ እናቶቻችን ሲሰድቡ ጆከር ተናዶ አያውቅም። ገንዘብ ማግኛው ምንጩ ነው ከተሳደበ በኋላ ጌም ይከፍታል፣ ወደ ገንዘብ ሰጥቷል። ከተመላጥ ከተፈ እንዲፌንድ አደረገኝ፣ እኔን እያማራው መቀጥ ምናምን ይላል። ከዛም በኋላ ጌም ይከፍታል፣ ድምቅ ይላል። ከዛም በኋላ ወደ ገንዘብ ሰጥቷል። አሁን ቀስቅዞበታል። ጌሞ ድራማ ክሬት ያልክ ጆከር የአማራን እናት ካላሰደበ ገንዘብ መስራት አይችልም። ቲክቶክ ስለዚህ በየሄደበት ነገር መተንኮስ፣ አማራ እናት የምትሰደበትን መንገዶች ሁሉ ማዘጋጀት ነው ስራ። አማራ እናትን ቀን ከሌሊት የሚያሰድበው ጆከር፣ ጆከር፣ ጆከር የአማራን ፖለቲካ እዚህ ቲክቶክ ላይ እያገላሽ በእውቀት የሚያወሩትን እየሰደበ የሚያሳድድ ጆከር

ያገኛል። ሙባረክ የኦሮሞ እናት ስትሰደብ ገንዘብ እንደሚሰራው ጆከርን የአማራ እናት ተዋርዳ ስትሰደብ ደስ ነው። ምክንያቱም የሚያገኙ እናንተ ስሜታችሁ ስለሚነካ እናቶቻችሁን ስለምትወዱ ገንዘብ አውጥታችሁ ቲክቶክ ኮይን ትሰጣላችሁ። ሄዶ ከእነማን ጋር ነው የሚጨወተው? ከእነ ሙባረክ ከእነ ምናምን ጋር ሙባረክ ኦሮሞ እናት አሰድቦ ገንዘብ ይሰራል። መሐመድ ስልጤ ነው ምንድን ነው መሐመድ ፕሬዚዳንት መሐመድ መሐመድ ነው። እሱን ኦሮሞ እናትን አሰድቦ ማህበረሰብን እያስያዘ እሱ ደግሞ እብድ እብድ ነው የሚጫወተው። ልንገራቸው ስልጤው ማለት ነው እብድ እብድ ጨወትና ይሳቅለታል። አጠፋ ይባል ጋለቻን ገፋፍቶ እዚህ ገደሉ ውስጥ ከከተቱት እዮዳብና ጓልሰገንና ፕሬዚዳንት ማን ነው? ላስት ሞመንት ዳለቻ ከመታሰሩ አንድ ቀን በፊት ጋዝ ሲጨምር ሲያከፈከፍ የነበረው ማሙድ ፕሬዚዳንት ማን ነው? እሱ ማህበረሰብ ወለጋን እያስያዘ ጌም ይጫወት አስቦን ዘር ማዘሬና ሲዞ ጌም ይጫወትና ለአማራ ሰጡት። እውነትም ድሮ የሚያማራ ነው ይላል። ከዛም ያኛው አማራው ደግሞ ጎጃምን ያስይዛል። ምናምን ማህበረሰብን እያስያዙ ማህበረሰብን እኮ ቁማር ማህበረሰብን አስይዘ ከዛ ምንድን ነው እብድ ነው ይባላል። ይሳደባል፣ ማንነትን ይሳደባል። ምናምን እና ይሄ ነው። ፕሬዚዳንት ማሜ ማሜ አማራን ሰድቦ ኦሮሞን አነሳስቶ ብር እንደሚሰራ ሁሉ ጆከር ኦሮሞን ሰድቦ ገፋፍቶ አማራ እናታችሁ ስትሰደብ ስትዋረድ፣ ያቺ እናት ማለት ነው አማራ እናት ምስኪኖ ምስኪኖ እናት ስትሰደብ አይናደድም። ጆከር ገንዘብ ይሰራል። ገንዘብ ይሰራል። ቲክቶክ ኮይን ይሰራል። ደስ የሚል እናንተ እናታችሁ ትሰደብ ኢሞሽናል ትሆናለች። እውነታው ሄደ። ለማንኛውም ለምንድን ነው እነ እንትና እና ይሄ ነው ወገኖቼ። ሶላን ፖስተ ሌላ ቪዲዮ ፓስተር የቼክ አርጋ እንዴት ነው ሁለተኛ እንሄድበት ሶስተኛ አራተኛ አምስተኛ ምን እንሄድበታል? ተደራሽታችሁ ኦሮሞን ቱለማ ኦሮሞ ላይ ለማስነሳት ሆን ተብሎ ስቱፒድ የሆነ እንትን ዋይ ኦንሊ ወለጋ ድራማ ያ ዋይ ኦንሊ ወለጋ፣ እነዛ ሰዎች ማለት ወለጋ እዚህ ጋ ይጨፍራል አሉ አይደል? ሌሎቹ ኦሮሞዎቹ እና ባርኮድ አላቸው ወይ? እነዛስ ደም አለካ ምናምን የሚሉት ወለጎች ናቸው። በርስ ማርክ አለ፣ ወለጋ ደብሊው ሳይን ግንባራቸው ላይ ያለ። ከደራሽ ጥቅ ሀገር ሰላም ካልሆነ አንተ ቪዛን ታገኛለክ፣ ግን ዋጋ የሚከፍለው ይደሃልች

ቫሊዩም ምን አለ? እኚህ ሴትዮ ሰላሌ ኦሮሞ ናቸው። ሰላሌ ላይም እኚህ ሴትዮ ታስለቅሳላችሁ። ለወለጋ ጉዳይ ምን ሴትዮ ታስለቅሳለ? ፌክ ፕሮፓጋንዳ እንደሆነ ያስታውቃል። ወለጋ ውስጥ ሰው ሊፈናቀል ይችላል። ሰው ስለተፈናቀለ አንድ ጄሪካን ዘይት ህይወታቸውን ነው ቀየረ። እኚህ ሰዎች ከንብረታቸው ከቀያቸው ሲፈናቀሉ ሚሊዮንስ ኦፍ ብር ነው ሉዝ ያረጉት። ሶ የአንድ ሺህ ብር ስንት ብር ነው? ዘይት እንጂ ጀሪካን ዘይትን ያላቅ የአንድ ሺህ ብር ዘይት እና ሀያ አምስት ኪሎ ጤፍ ወይ ስንዴ ህይወታቸውን አይቀይርም። እኔ እንደውም አይመችል እርዳታ ከእርዳታው ይልቅ አንተ መደግፋቸው ቅቤያም ሹሩባ ቁጭ ብሎ ሲጎነደሩ ይሆኑት ህዝባችንን ሊተውልን ይገባል። ህዝባችንን ሰላም የሚነሱት አንተ ቶላ መደግፋቸው ቀቢያ ወንዶች ናቸው። እነዛ ቅቢያ ከንቱ የህይወት ዓላማ የሌላቸው የወለጋ ኦሮሞ ያዋረዱ ድሃ ያረጉ እርቃን ከሀብታችን ከምናችን ከህይወታችን እንዳንሆን ያረጉን እነሱ ነው። ህዝባችንን ሊተውን የሚገቡ ህዝብ መሀል ሆኑ መከላከያ ገብቶ እንዳይወጋ የሆነው ህዝብ እንዳያልቅ ነው። ህዝቡን እንደ ሆስቴጅ ይዞ ጃልመሩ ጃልመሮ ህዝባችንን እንደ ሆስቴጅ ይዞ ወለጋን ዋጋ እያስከፈለ ያለው አብይ ሳይሆን ጃልመሮ ጃልመሮ። እሱ ምንድን ነው ቅኑ የህይወት እቅድክ ጃልመሮ? ብትችል ምንድን ነው ቅኑ? ያ እና እነዚህ የምደግፋቸው እነዚህ አንዱም ጥሬ፣ ሁሉም ጥሬ ነፃ ላውጣሽ ባዮች እነሱ እስካሉ ድረስ ህዝብ ይፈናቀላል፣ ሰላም አይኖርም፣ ይሞታል ህዝባችን፣ ድሃ ይሆናል፣ ወለጋ ስደተኛ ይሆናል፣ እንዳንተ መሃይም ይሆናል፣ ይዋረዳል፣ ወደ ታች ቆረቁዛል። ጃልመሮ ወለጋ ውስጥ እስካለ ድረስ ወለጋ ወለጋነቱ ሆኖ አይቀጥልም። ይህንን ጥበን አይኖ ምንድን ነው ሰርቶባቸዋል። ይሄ ገረድ ያደረጉ ከነዛ ኃይላት። ወለጋማ የሚበረከከው ጀግናው ምናምን ሰብጥ ጀግንነት ይዘግ ስትገኝ ሪሶርስን በስነስርዓት ስትጠቀም ነው፣ መሰረተ ልማት ሲኖርክ ልጆችን ትምህርት ቤት ስትልቅ። አሁን እኮ ያንን ራጂን እያየ እንዳንተ አይነት መሀይም ዥልጥ እንደሞ እናያለን፣ ዥልጥ ፋራ መሀይም እናያለን። ስለዚህ ለአንተ ትልቁ ነገር መተኬኛፍ ቡቃየፊ ዘይቲ ዘይት ምን ይሰራል? ቀያቸውን ተፈናቅለው በሰላም በማጣት አንተ በምደግፋቸው አሸባሪዎች ምክንያት ህዝባችን ሰላም አጥቶ ከዛም በኋላ ባለሀብቱ ዘይት ሰጡ። ምን ይጠቅማል ዘይት? ዘይት አይጠቅም፣ ሰላም ነው የሚበጀው፣ ለኛ ህዝብ ሰላም ነው። በሰላም ወጥቶ መግባት ነግዶ፣ ልጆችን ማሳደግ፣ ልጆችን አስተምሮ ማሳደግ ነው ለኛ የሚበጀው እንጂ ምን ይጠቅመናል ዘይት? ሀያ አምስት ኪሎ ጤፍ እና ስንዴ ለወለጋ ኦሮሞ ተሰጠን። ይህ እኮ ስድብ ነው፣ እንደ አንድ ወለጋ ከስድብ በላይ ስድብ ነው። ወርቅ ላይ ሚኖርን ህዝብ ተፈናቅሎ ዘይት ተሰጠ። ይህ ውርደት ነው፣ እንደ ወለጋ ኦሮሞ ውርደት ነው ሚገባ። እኮ እሱን እኮ ነው የምልክ እንደ ዘይት ሀያ ኪሎ ስንዴ ምን ይሰራላቸው? ሀያ ኪሎ ስንዴ አንድ ጀሪካን ዘይት ምን ይሰራል? እኛም የሰለችኝ ገርጋሽ እየተባለ ብር ይሰበሰባል። ሀያ አምስት ኪሎ ስንዴን ላይ እላዩ ላይ ዘይት ያደረጉና እርዳታ ተካሄደ። ሌቦች ሌቦች፣ እስፔሻሊ ደግሞ ጅራዳር ኦርግ የምትባሉ ድርጅቶች ጅራዳር ኦርግ የምትባሉ

ለማንኛውም ለማያውቃችሁ እኛ ህዝብ የሚያስፈልገው ሰላም ነው። አይተዋል እኔ ከድንጋይ መንተራሱ ፓርት ያሳቀኝ እግሩን ደግሞ ታውቃለህ ወፍራ ሚስት እንዳለችው በእርዶት እግሩን እንደሰቀለባል ድንጋይ ላይ ነው እግሩን ያሰቀኝ አስባል ሜዳ እያለ ድንጋይን ለመንተራስ ወስኖ አንዱ ንጉን ደሞ ሌላ ድንጋይ ላይ አደረገ። ፎቶ ቢነሳ እና በጣም ባለጌዎች ናቸው። ለህዝብ ሰላም ከባድ ሽቀላ የላትም። ሄለን የቤታን እናትም ረሳቸው። ሄለን የቤታን እናት ረሳቸው። የቤቾቹንም መረዳቱ ተረሳ። ፌመንምና ሄለን ተጣሉ። የቤታና ስትነካ የቤታና ስትነካ ወስወስ ኦኬ ለ የቹቹ ምስኪኑ ቹቹ ሲነካ ምንም ያላረገው ቹቹ ሲነካ፣ ጉዬ እት ወዝ ኦኬ ፎር ዩ በት በት የቤታ እናት ስትመጣ እስናት ኦኬ። ከዛም በኋላ የቤታናት እናት ደግሞ ጋሽ ዮናት ሲያስፈራሯት፣ በድህነቷ ሲያስፈራሯት፣ ኦሮሞ ስለሆነች ደግሞ ከወጣች በጎቹ ልጄን ቆርጥመው ይበላሉ ብለው ስለፈሩ ኖ እስናት ኦኬ። ፌር ግን አይደላችሁ። አንዳንዴ በእውነት ይሄ ብዙ መቼም ጊዜ ፍጆ ብለን አሁን እንደናውራ ብዬ ነው እንጂ እንደ ነጠላ እየለበስም ፌር አናበራችሁ። እግረኛውን አልወደውም። ይልቁንስ እኔ የቤታ እናት እንደ እውነት ከሆኑ እግረኛው ሚዲያ ሄደው እነዚህ ልጄን አፋልጉኝ ምናምን እንደሚሉት ሄደው እንግዲህ የዩቱበር ሪፈር ቢደረጉ በይ ነው እኔ የገባኝ ሳሾፍ ነው። እኔ የመለከተኝ አይመለከተኝ። እኔ እኮ እሱ ገርሞኝ ነው። አይ እውነታቸው እንግዲህ በደህንነታቸው ምክንያት እና በኦሮሞነታቸው ምክንያት ከታፈነ ስናት እንደ አንዲት ኦሮሞ እንደ አንዲት ኦሮሞ በኦሮሞነቷ እና በድሃ እናት በመሆኗ ከታፈነ እና ልጃቸው ደግሞ ያልፈለገቻቸው ኦሮሞ መሆኗ ከታወቀ እጠላለሁ ብላ ከሆነ እስላለሁ አይመስለዋል። እናቶቹ እናቶቹ ላይ እንደዚህ ቢደረገ ምን ይሰሟቸዋል? ግን እኔ ብዙ ሀሳብ መስጠት አልችልም እዚህ ጉዳይ ላይ ልቡ ሊሰበር ሰው ካለ ነው። ታጫሉን ክፈችልን። ፓስተር፣ ሰምተዋል። ስለችውን ስላጫሉ የኦሮሞ ህዝብ አጫሉን ረስቶታል ላሰማ